ክርስቲያኖቹ መከራ ወደሚቀበሉበት እየተገኙ መከራውን ተቀብሎ እንደ ትናንትናው እንደ ቅዱስ ጊዮርጊስ የማያልፈውን ክብር ለመውረስ እራስን አዘጋጅቶ መምጣት ነው። የሚገርመው አንዳንዶች እዚሁ አገር ውስጥ በአሁኑ ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደል? መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማንህ የሚለው እኮ የለም። በሱ ብል ምንድን ነው፣ የልጆች ጨዋታ እንደ ጉልጊዘት የሚለኝ ልጆች ህፃናቱ ምግብ ሲቀር አንተ ዝበል እኔ ደግሞ አኛኛ እላለሁ። ምን ማለት ነው? የትኛው ነው እየበለ ት አኛኝ የሚለው እየበላ ነው አይደል። የሚለው ደግሞ በቃ አቀልጣፋ አቀለጣፎ የሚጨመር እንጀራ ከሌለ አልቆለታል ማለት ነው። አቀለ ጣፎ ይሉ። ስለዚህ በየጉሬው ተደብቀ አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ ወንድ እኔ ፊት ለፊት እመራለሁ። የትኛውን ቦታ ወንዲሆን የትኛውን ቦታ ያለ ወሬውን ትወውና ና በአሻጋሪ መሆን ጨፍን ትወውና ና ሰማ አለ። አንዳንዱ ጸርቅ ባይ ይነግሩኛል አባ አብርሃም ምናምን ወደድክም ጠላም፣ አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለሰውን በሚፈለገው ፊት ነው። እንዳንተ ተደብቄ አላራም

ስለዚህ ክርስትና ከሆነ ክርስትና የሰማዕታቱ ሞት ያሳዘነ የሰማዕታቱ ግብት መቀበል ያሳዘነ፣ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሂደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እዴጅ። ወሬ ወሬ ነው። ትርጉም የለው፣ ትርጉም የለው። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት ብመጣ ኑሮ ባልከኝ ደስ ይለኛል። ሳልሄድ ሊሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬ ሁሉ ግራ የገባው ነው። እኔስ እድሉ ቢቀናኝ እንደነ ቅዱስ ጊዮርጊስ እንደ ሁለት እንደ እህቴ በአንድ ቀን ሂዳ በተመስጦ ዝማሬ መላእክትን ሰምታ የመነኳሳቱን የመነኮሳ ህያቱን ድምፅ ሰምታ ያንን ተርጉማ አስተርጉማ አመስጥሮ የነገራትን ሰምታ ከሞቀው ቤቷ ይቅርብኝ ብላ፣ ከገዢው አባቷ ይቅርብኝ ብላ ሞትን መርጣ እንደሞተችው ባደረገልህ እውነታው እውነታዊ እና ይህንን መናገር ፈልጌ አይደለም። መይመና ብዙ መይመናን ጨዋታውን ያደሩታል። አንዳንዶች የውሃ ያ ገበያ ነው። ገበያውን አድሉለት እንጀራ ይብላ በምን ይብላ። እኛን ካላማ እኛም ካላ ወሬ ስራ እስከሆነ ድረስ ያግኙ። በዚህ ችግር የለብንም፣ ግን የብዙ ክርስቲያኖች ልብ ደግሞ መሰበር የለበት። የብዙ ክርስቲያኖች ልብ ደግሞ መሸራረፍ የለበትም። ስለዚህ አባቶቻችን መከራ መቀበልና እና የመረጡት ከማን ጋር ከህዝባቸው ጋር ሁነው ሩቅ ሁነው በማውራት አይደለም፣ በወንጭፍ አይደለም፣ ዘመን ባመጣው ወሬ አይደለም። ቅድም መምህረ ሊቃውንት ማይበል አሁን ካህንማ አወግዘው ብለውታል። ካህንማ አወግዘው ገና ማወሪያ ግን ተናል ካህን የማያወግዘው እውነት እኮ ደግሞ እውነት ይሁን ውሸት ይሁን እንዳውሮ ብቻ ብዙዎች ብዙዎችን የሚጠልፉበት አንዳንድ ጊዜ የሌለ የሌለ እኔ በራሴ ነው። ማ ፎቶግራፊ ተለጥፎ ያውና ዛሬ ነበርኩ እንደዚህ ቦታ መች አለው ላለ ቦታውም ላይ የለውም እኮ ጭራሽ። ግን ተለጥፏል፣ ከዚያም ስሜም ተጠቅሷል። ውስጥ ስገባ ግን የለውበትም ከምኑም ከምኑም እንዲህ አይነት ወሬ መሳቢያ እንጀራ በመሆኔ ደስ ብሎኛል። ግለብ ሰዎች እንጀራ በሉ፣ አሁን እንጀራ በሉ፣ ተቃውሞ የለኝም። የሚያዋጣ ከሆነ ዘቅዝቃህም አቁመህም ምንም ብለህም እንደው ለጣድፈ እንደፈለገ አድርገ እንጀራ ብላብኝ ችግር የለብኝ። ዋናው እንጀራ መብላቱ እኔም ክብር ማግኘት ነው። ባልሰራሁት የሆነ ነገር ሁሉ ክብሬ እንጂ ውርደቴ ስላልሆነ ግን የዋሃን ምእመናንን ልብ መስረቅና ማታለል የሰው እምነት መሸርሸርና በድብቅ ሴራ እውነተኛ ክርስቲያኖችን እየጠለፉ መጣል የነውር ነው የበደል በደል ስለሆነ እንዲህ አይነቱን አቁም፣ አቁሙላለሁ። ይበቃ። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኖር አገራችሁ ግቡ። አብረን በየቦታው እንዙር ለምንድነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረን። የዚያ ጊዜ እናንተ ማናችሁ እያሉ ብለው ቢፈልጉ በሰይፍ ቢፈልጉ በስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ፣ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝ ልበል አንተ በየሰገነቱ በየአደባባዩ እየወጣ ለምን ይህንን አላልክም? ማለት ግን ክርስትናን አይሰብክም። አስመሳይነትን፣ አድርባይነትን፣ አውርቶ አደርነትን ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግዴላቸው ክርስትና ወሬ አይደለም ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለገን ምን ገሌ አልተናገረልኝም፣ ለምን ገሌ አልሆነልኝም አይደለም ይባል አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው ክርስትና። ፍቅር ነው ክርስትና። ሰላም ነው ክርስትና። ራስን ማዋረር ነው ክርስትና። ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። ክርስትና ያለንን ተካፍለን መብላት፣ ያለንን ተካፍለን መልበስ ተሳዝኖ መኖር እንጂ እኔ ልብላ አንተ ጦምደር አይደለም። እኔ ይመቸኝ አንተ ትንገላታ አይደለም። ብዙዎቹ ግን ክርስትና ለውጠውታል፣ በወሬ ለውጠውታል። እነሱ እንደ አዛኝ ያዋራሉ፣ ሌላ አዛኝ የሚሆን እንኳ እንዳይኖር ስም አጠራሩን እየጠለፉ ይጥላሉ። ብዙውን እያንገላችሁ ቀዛፊ የሌለው መርከብ ዝም ብሎ በኋላ የሚንጓለል ምዕመን ተፈጥሮ ሁሉም አባት የሌለው ሰባኪ የሌለው መምህር የሌለው ካህን የሌለው አበ ነፍስ የሌለው ማንም ማን የኔ የሚለው ሳይኖረው ተንጓሎ እንዲቀር ዘመኑ እያሳየን ስለዚህ ወደ እውነቱ እንመ ክርስትና እኔ አራያ ሁኜ መሞት ከኔ ይጠበቃል። ሌላውም እንደዚህ ግን ሙትልኝ አይደለም ማለት ያለብን ደጋግሜ ነው የምናገር። ስለዚህ እና ቅዱስ ጊዮርጊስ ይህንን ያስተማሩ፣ እግዚአብሔር በረከታቸውን ያሳድርብን ሌላው